ሰላም ሰላም፣ እንዴት አላችሁ? ይሉ እያያ ነኝ። ዛሬ ይዤላችሁ የመጣሁት ቪላ ቤት ነው። ይዤላችሁ የመጣሁት እዚህ ኮምፓውንድ ውስጥ የሚገኝ እሳት የሆነች ቪላ ቤት ነው። ይዤላችሁ የመጣሁት በጣም ነው የምታምረው። ይህችን ቪላ ቤት ከስጋት ነፃ የምትሆኑበት ኮምፓውንድ ውስጥ የሆነ ዲጂታል ካርታ ያለው ነባር የአያት ሪል ስቴት ካርታ ነው ሰው ይችን ቤት በደንብ አሳያችኋለውኝ። አብራችሁኝ ከቆያችሁን ሁሉንም ነገር በደንብ የማስመለከታችሁና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን ይጀመር፣ ወደ ቤቷ። ይህ እየተመለከታችሁ የምትገኙት ቪላ ቤት ናት። ቪላ ቤቷ በጣም ነው የምታምረው። እንደምታዩት ሁለት መኪና ፓርክ ማድረግ የሚያስችል ስፔስ አለው። ከኋላ ሰርቪስ አለው። ሰርቪስ ይህንን ይመስላል። ላሳያችሁ ወደ በኋላ ላይ ተመልሼ። ሰው ሶስት አካባቢ ክላሶች ባዝሩም ትራዲሽናል ኪቹ ምናምን ከኋላ ይኖራል ማለት ነው። የዚህች ቪላ ቤት መገኛ አያት ዞን ስድስት ኮምፓውንድ ውስጥ ነው። አያት ሪል ስቴት ባስረከባቸው ከስምንቱ ዞኖች ውስጥ አንዱ በሆነው ዞን ስድስት ነው፣ ኮምፓውንድ ውስጥ ነው። ኮምፓውንድ ውስጥ ለመኖር ስትፈልጉ የምታገኟቸው ጥቅሞች ዘርፈ ብዙ ናቸው። ከእነዚህ ውስጥ አንዱ ሴኩሪቲ ነው፣ የደህንነት ጉዳይ ነው። ሁለተኛ ደግሞ ከ ዶክመንት ጋር አሁን ባለንበት ጊዜ ደግሞ ትንሽ አስቸጋሪ ስለሆነ ከዶክመንት ከቤቱ ፕሮፋይል ወይም ደግሞ ዶክመንቴሽን ሲስተም ጋር ተያይዘው የምታነሷቸው ጥያቄዎች ብዙ ጊዜ ኮምፓውንድ ከሆነ ቀላል ይሆናል ማለት ነው። ከዛ ውጭ ደግሞ ሌላኛው ጥቅሙ ደግሞ ኮምፓውንድ ውስጥ ስትሆኑ፣ ዙሪያችሁን የሚኖሩት ሰዎች ጎረቤቶቻችሁ ተመሳሳይ አይነት ህይወት ይኖራል ማለትም ተመሳሳይ አይነት ላይፍ ስታይል ያለበት አካባቢ ይሆናል። ኮምፓውንድ ከሆነ ከዙሪያችሁ ወይም ደግሞ ከጎናችሁ ያሉት ቤቶቹ ደካማ አይደሉም። ይህ ቤትም ደግሞ እንዳጋጣሚ ሆኖ መግቢያ ላይ እንደነገርኳችሁ በትልልቅ ቤቶች ተከባ የምትገኝ ቪላ ሃውስ ናት። ይቺ ሃውስ የምትሸጥበት ዋጋ ደግሞ 23 ሚሊዮን ብር ነው። የቤቱ ስፋት 165 ካሬ ላይ ነው ያረፈው። 165 ካሬ ላይ የሚሸጥበት ዋጋ 23 ሚሊዮን ነው። በጣም ቆንጆ ዋጋ ነው ብዬ ነው ማስበው። ምክንያቱም እንደነገርኳችሁ መግቢያ ላይ ኮምፓውንድ ውስጥ ነው የሚገኘው። ከስጋት ነጻ የሆነ ከብዙ ሴኩሪቲ፣ ዶክመንቴሽን ብዙ አይነት ችግሮች አሉ። ከዛ ሁሉ ነጻ የምትሆኑባት ቁልብጭ ያለች ሀውስ ናት። ሰዎችን ቤት ይጀላችሁ የመጣሁት ለዛ ነው። መግቢያ ላይ እንደነገርኳችሁ ሁለት መኪና በደንብ ፓርክ ማድረግ ይቻላል። ከፊት ለፊት እንደነገርኳችሁ እዚ ጋር የማስተር ቤድሩም ነው። ማስተር ቤድሩም ይህንን ይመስላል። ቤቱን እንግዲህ በደንብ የሚታያችሁ ከሆነ ቁልብጫ ለሽ ቤት ናት። በደንብ በጽድት ብላ ነው የተሰራችው። የባኞ ቤት እቃዎችን አጠቃላይ የክሎዘት እንዲሁም ደግሞ ኪችን ላይ ሳሎን ላይ ላይቲንግ ሲስተሙን ቦርድ ላይ ያሉትን ሲሊንግ ላይ ብታዩ በጣም ቆንጆ ነው። ሴራሚክ ላይ የውስጥ የውጭም ሙሉ በሙሉ ምናልባት በአካል ከመጣችሁ የምታዩት ይሆናል። በጣም በጣም በጥሩ ማቴሪያል ነው እንዳልኳችሁ የተሰራው። ስለዚህ የመግዛት ሀሳብ ፍላጎት ካላችሁ በ09464037 ሌሎች ተመሳሳይ አይነት ቤቶችንም እንዲሁም ደግሞ ያለቁ ለግዠሪ የሆኑ ሀውሶችን በደንብ አሳያችኋለሁ። ትልልቅም ትንንሽም እንደ ምርጫ እንደ ፍላጎታችሁ ማለት ነው። አፓርትመንትንም ጨምሮ ያለቁ ፕሮግረስ ላይ ያሉ ለኢንቨስትመንት፣ ለኪራይ እንዲሁም ለመኖር የሚሆኑ ቤቶችን ብትደውሉልኝ በቀና አንድ በት በደንብ የማስረዳችሁ ነው የሚሆነው። ሶ ይህም ቤትም ምናልባት ቀለል ያለ ሀውስ ገዝታችሁ ለመኖር ሀሳብ ፍላጎት ካላችሁ በሚል ነው ይህን ቤት እያቀረብኩላችሁ ያለ ከዚህ አፓርትመንት አይነት ዋጋ ነው የመሸጫ ዋጋው፣ የአፓርትመንት የምትገዙበት አይነት ዋጋ ነው። እንዳልኳችሁ በደንብ ፉሊ ትረስትድ ሆናችሁ ምንም አይነት ምንም ነገር ሳያሳስባችሁ ኢንቨስት የምታደርጉበት ለመኖሪያ የምትመርጡት አይነት ቤት ነው። ስለዚህ ለዛ ነው አፓርትመንት ገዝታችሁ ፍሎር ላይ ከምትጨናነቁ ግራውንድ ላይ የመኖር ሀሳብ ፍላጎት ካላችሁ፣ ሰው እንደ የምርጫው ነው። ሰው ግራውንድ ላይ የመኖር ሀሳብ ፍላጎት ካላችሁ፣ ኮምፓውንድ ውስጥ በጣም ጥሩ ጽድት ያለው ትንሽ የሆነች ካሬ የምትፈልጉ ነው ከሆነ ይህች ቤት ለናንተ ናት ማለት ነው። እንደነገርኳችሁ ዋጋውን በደንብ ነገርያችኋለሁኝ። ስለዚህ ኮምፓውንድ ውስጥ ስለሆነ ነው እንጂ ዋጋውን፣ በነገራችን ላይ ከካሬው አንጻር ያን ያክል ርካሽ አይደለም። አይ ግን ከኮምፓውንድ ውስጥ ስለሆነ ነው አሁን ከዚህ ካለሁበት ትንሽ ወጣ ብዬ ደግሞ ሌላ ቤት ባሳያችሁ፣ በጣም ሰፋፊ ሁለት መቶ ሶስት መቶ ካሬዎችን በዚህ በነገርኳችሁ 25 ሚሊዮን ምናምን ልታገኙ ትችላላችሁ። እኔም ላሳያችሁ እችላለሁ። ግን ምንድነው የካርታ ሁኔታ ስታዩ የልማት ተነሽ ነው፣ የገበሬ የማሳ የነበሩ ናቸው ወይስ ደግሞ፣ በጣም ብዙ ነው የአየር ካርታ የነበሩ በሆነ በሆነ ኬስ ወደ እንግዲህ ወደ ፎርማል ይመጡ። ወደፊት ደግሞ ምናልባት የማጣራት ሁኔታ ቢደረግ ሰላም የማይሰጣችሁ ሊገኝም ላይገኝም የማይችል አይነት ስለዚህ፣ ሁሉም እያልኩ አይደለም፣ ግን ከስጋት ነጻ አይደሉም። ለዛ ነው ዋጋቸው በጣም ዲፈረንስ አለው። እንደነገርኳችሁ ከኮምፓውንድ ስትሆኑ አንድ አይነት ሎኬሽን ሆናችሁ፣ ከኮምፓውንድ ስትወጡና ኮምፓውንድ ውስጥ ስትሆኑ ያለው የዋጋ ሁኔታ በጣም የተለያየ ነው። ለዛ ነው ኮምፓውንድ ውስጥ ሆኖ እንደዚህ አይነት ቤት ቪላ ቤቶች አይገኙም። ከተገኘም የሚገኘው ምንድን ነው? ትልልቅ ሀውሶች ናቸው የሚገነቡት። በጣም አቅማችሁ ከፍ ያለ ሰዎች ምናልባት የምታገኟቸው ጅፕላስቱ ጅፕላስትሪ እንደዚህ አይነት ቤቶች ናቸው። ሶ ኮምፓውንድ ውስጥ ብዙ ጊዜ ትንንሽ ቤቶች አይሰሩም። ለኢንቨስትመንትም ምቹ ስላልሆኑ ማለት ነው ካርተው ስለሚፈለግ እንዳልኳችሁ የ1980ዎቹ አካባቢ ላይ 1985 ወሩ ምናምን እንደዛ አካባቢ ላይ አት ሪል ስቴት ምንድን ነው በሰርቪስ በሰርቪስ አድርጎ ካስረከቧቸው ቤቶች ውስጥ ሰርቪሱን አፍርሰው እንደገና የራሳቸውን ሀውስ ነው ቢውልድ የሚያደርጉት በሪል ስቴት አይነት ዘርፍ ነው ያኔ እንግዲህ የምታስታውሱ ከሆነ በ280 ምናምን ሺህ 500 ካሬዎችን የገዟቸው ማለት ነው። ስለዚህ በዛ ሁኔታ ነው ያለው አጠቃላይ። ስለዚህ ይህንንም ቤትም እዛ ኮምፓውንድ ውስጥ ነው የሚገኘው። የመግዛት ሀሳብ ፍላጎት ካላችሁ ደውሉልኝ። እናንተም ለመሸጥ እንደዚህ አይነት ሌክዥር የሆነ ሀውስ ካላችሁ ደውሉልኝ። አፓርትመንት፣ ቪላ፣ ሀውስ ብዙ አማራጮችን ከኔ ጋር ታገኛላችሁ። ስለተከታተላችሁኝ አመሰግናለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በየጊዜው ብዙ አይነት ቤቶችን ወደ እናንተ እያመጣሁኝ አሳያችኋለሁኝ። ይሄ የውጭ እይታው ይሄንን ነው የሚመስለው። በሁለቱም ሳይድ ኤል ላይን ያለው በሁለቱም ሳይድ ፌስ ያደርጋል ማለት ነው። ለአስፋልት አንድ ግልባጭ ነው። በነገራችን ላይ ከአስፋልቱ አንድ ግልባጭ ነው ያለው። ስለዚህ ይህንን ይመስላል። ዙሪያውን በደንብ ጽድት ብሎ ነው የተሰራው እንደነገርኳችሁ ትወዱታላችሁ። ሶ በአካል መጣችሁ ብታዩት የበለጠ ትወዱታላችሁ። ሌሎች አማራጮችንም ምናልባት ከፈለጋችሁ ቻናላችንን ብታዩት ሌሎች ቤቶችንም ታገኛላችሁ። ለዛሬ ይህንን አሳየኋችሁ። በቀጣይ እስክንገናኝ ሰላም።